ራሴን አሞኛል። ቤት ላይ በማይሆን በሚሆን ነገር እየተጨቃጨቅሽን እኛ እንዴት እንድግራብ ሽሽ ተመራ አይመለከትሽም ስለዚህ አይመለከትሽም ዘንድ ባይናስ ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ያው ባለፈው በተመለከታችሁ እህቴ ከታዲ ጋር የማይሆን ነገር ጀምራ ነበር እና ደግሞ ራሴን አጠፋለሁ የሚል ነገር ነበር እና ታዲ በነገረኝ ልክ

እሷን ለማውራት እየሞከርኩኝ ነው እና ይሄ ነገር ታደርጋለች የሚለው ነገር ጭራሽ ነው ያሳብ የለም። የእሷን ነገር ስትጠይቂያት ታወራታለሁ ምናምን ብያለሁ። ቤተሰብ ፊት ሰፊ ትጠይቃታለሁ ብዬ ነበር፣ ግን ምናልባት ታዲ እንዳለው መርዝ ጠጥታ ሊሆን ይችላል ድጋሚ ያን ነገር ታደርጓለች ብዬ ስላሰብኩኝ ከቤተሰብ ፊት ለመጠየቅ አልፈለኩም። እና እንደ ታላቅነት እንደ ታናሽነቴ ደግሞ ታላቂ በትንሹም ቢሆን ግዴታ መቅረብ አለብኝ ብዬ ስላሰብኩኝ እሷን መቅረብ አለብኝና

ላውራ ትፈልጊያለሁ እና ቤተሰብ ፊት ወይም ወይ ማይሆን መልስ ትመልስልናለች ወይ ደግሞ ሸስ ነው ብዬ ስላሰብኩኝ እሱ አለብቻ ላውራት ብዬ አስበለሁ። እና ማታ ሩቻት ነበረ ምን ፍላጎት የላትም ግን ከቤት ውጭ ወጥተን እናወራለን ብዬ አስቤ እና ነገሮች በዚህ ልክ ይሄዳሉ እንደዚህ ይሆናል ብዬ ደግሞ ጭራሽ ጠብቅ ነበር እና እሱም ልክ ነው፣ ግዴታ የለበትም እውነት ደግሞ ይህን ያህል እህቴ ምክንያት ትጎዳለች ብዬ አንድ ቀንም አስቤ ማላቅም። ታዲም ልክ ነው ምክንያቱም የራሱ ህይወት አለው የራሱ ህይወት እየተበጠበጠበት ነው እና

ቢያንስ ይሄን ያህል እንዴ ሎንድ ልጅ እንደዚህ ታደርጋለች ብዬ ቤተሰቦቻችን ሁላ ቢያውቁ ይሄ ነገር እንዴት ሊሆን ይችላል ብለው ነው የሚያስቡት። ግዴታ የለበትም እና እኔ ከኔጋ ሆኖ ትሪት ቢያደርጋት ማለት ወደ ራሷ እንድትመለስ ቢያግዘኝ በጣም ደስ ይለኛል። እና እኔም ወንኩ ቤተሰቦች በጣም ነው የምንወዳት እና እሱም ግዴታ ያለበት ቢያላስ ምክንያቱም የራሱ ህይወት እየተበጠበጠ ነው። ሲቀጥል ግን በትንሹም ቢሆን ወደ ራሷ እንድትመለስ እንድትመለስ ቢያግዘኝና አብሮኝ ቢሆን

በጣም ደስ ይለኛል ቲቪ ቢያግዘኝና ትንሽ አግዞኝ ወደ ራሷ እንድትመለስ ትሪት ብናደርጋት በጣም ደስ ይለኛልና፣ እሷንም ደውዬ ያወራኋት ነበረ። እንድትመጣ በጣም እፈልጋለው። ሌላ ቦታ ነኝ ያለው ትብለኛለች። እስክመጣ እየጠበኳት ነው። እና አሁን ቤተሰብ ፊት እጠይቃታለው ብዬ ማታ በጣም እየተጨቃጨቅን ነበረ። እና ከቤተሰብ ፊት ደግሞ ብጠይቃት የማይሆን የማይሆን ነገር ብላ ትናገረና ወይ ራሷ ሌላ ያሆነ ነገር ታደርጋለች ስላሰብኩኝ ከቤት ውጭ ላወራ ትፈልጌ ቀጥዳት አለው። ደውዬላታለው። እየመጣችልኝ ነው።

እስኪ እኔ እንጃ እኔ ብቻ ትላለች። የሚለውን ነገር ሀሳብ አልተዋጠልኝም እና በጣም አዝናለሁ፣ በጣም ከፍቶኛል። ምክንያቱም ያለችኝ አንድ እህቴናት ለቤተሰብም የመጀመሪያ ልጅም ስለሆነች በጣም ይደብራል። እንጃ እኔ ታደርጋለች የሚለውን ሀሳብ ጭራሽ አልመጣልኝም። ብቻ አላቅም። ምክንያቱም

ይከብዳል እህት ነገር የሚመስል ነገር ሊያሳጣኝ ነው። እሱ እንዳለውም እውነትም ለወንድ ብላ እንደዛ አድርጋው ከሆነ በጣም ይደብራል እና ቤተሰብ ፊት እናንተ ፊት የሚያቆምኩት እሷ ይህን ነገር እውነት እንድታደርግ እርግጠኛ እንደሆንና ለቤተሰብም ተናግረን የሚሆነው ነገር እንዲሆን ምክንያቱም እሱም የራሱ ህይወት እየተበላሸ ነው። ሲቀጥል እሷ ደግሞ እንደዚህ ታደርጋለች የሚለውን ሀሳብ ምክንያቱም የእሱ ህይወት እየተበጠበጠ ስለሆነ የእሱን ህይወት ተበጥብጦ የእሷን ህይወት እንትን ይሆናል ማለት በጣም ይከብዳል። እኔ እንጃ ብቻ እሷን አውርቻ የሚሆነውን እናያለን።

እሱም ከማይፈልገው ሰው ጋር መሆን እሷም ከምትፈልገው ሰው ጋር መሆን ማለት እሷ ከምትወደው ሰው ጋር መሆን የለባትም ብዬ አስባለሁ። ምክንያቱም የምትወደውን ሳይሆን የሚወዳ ሰው ነው። ምክንያቱም እሷም የማይሆን ህይወት ውስጥ ትገባለች፣ እሱም እንደዚህ የራሱን ህይወት እያጣ የማይሆን ነገር ውስጥ ይገባሉ እና በጣም የሚከብድ ነገር ነው እና ደግሞ መድኃኒት ጠጥሳ ለቤተሰብ ሳትናገር የቤተሰብ እርዳታ ሳታገኝ ሳናስታምማት በጣም የሚከብድ ነገር ነው እና ይህን ያህል ጠራርቢም ነገር አላሰብኩም

እና ለቤት ሳትናገር እኛ ሳናስታመማት ምናምን መርዝ ጠጥሳ እኔ በጣም ነው ልብ የተሰማኝ፣ እና በጣም ነው የከፋኝ። ምክንያቱም እኔ እንጃ በጣም ነው የሚከብደው፣ እህት ያህል ነገር ማጣት ማለት ነው። ማይሆን ነገር በዛው ብትሞት የሚለው ነገር ሀሳብ አለ። ምክንያቱም በዛው እህት ብታጣ በጣም የሚከብድ ነገር ነውና እኔ እንጃ እሷን እስቲ አወራትና በቤተሰብ ፊት እንድታይ፣ እናንተ ፊት የጠራኋት እውነታውን እንድትነግረኝ እና ማለት ይሄን ነገር ከደበቀች ሌላም ከዚህ የበለጠ ነገር ትደብቀናለች የሚል ነገር ሀሳብ ስላለብኝ ነውና

እስቲ በእናንተ ፊት እውነቱ እንድትነግረኝ እሞክራለሁ። እህት ማለት እንደሷ ነው። ተለውጣብኝ አታውቅም! ተወዳታለህ ካላችሁኝ አዎ፣ በጣም ነው መወዳት ለእኔ እህትነትን ምንነት ማሳያናት የኔት የኔ መቃል የኔ አሳብ ስላለሽልኝ በጣም እድለኛለሁ። እወድሻለሁ። ሱራችንን አቀማሹ

ታውቃላችሁ እህት ማለት እንደሷ ነው። ተለውጣብኝ አታውቅም። ተወዳታለህ ካላችሁኝ አዎ በጣም ነው። ሞላ ለኔ እንዴት ነሽ?

እንዴ እኔ እህትሽ፣ ታናሽ እህትሽ እያለ ለምን ብቻ ነው የተሰማሽ? አይ ሰሞኑን እየተፈጠረ ያለው ነገር ግን ምንድን ነው? አልገባኝም። የተፈጠረ ነገር አለ? ተውሎ ትናደጃለሽ፣ ተውሎ ታኮርፊያለሽ እና ምግብም እየበላሽ አይደለም። በሰላም ነው እንዴ? ለምን

ማለት ብነግርሽ ምን ትረዲ? ስለማች ባል ነግርሽ ተሻለ ነው እንዴ? ቢያንስ እኔ እኮ እህትሽ ነኝ። ቢያንስ እንደ ጓደኞች ብትነግሪያቸው ነገሮች፣ እኔንም ብትነግሪኝ እንደ ጓደኛ ልረዳሽ ይችላል። እንደዛ ሆኖ ሳለ ምን አለ መሰለሽ፣ አንዳንዴ ደግሞ ደሞ ብትናገሪው መፍትሄ የማይገኝለት ነገር አለ። ባለቤቱ ራሱ መፍትሄ ካልሰጠኝ አንቺ ላንቺ መንገሬ ደሞ ምን ነገር። እሺ የሰሞቹ ያሉት ነገሮች ምን ሰማሽ? አዲስ የሚባል

ያው ነገሮች ቶሎ ቶሎ እየሄዱ ስለሆነ እኔ ብዙ ጊዜ ነው የማውቀው። ማነው የነገረኝ?

አይ ማን ነገረሽ ሳይሆን እኛ ሳንሰማ የማይሉ እንድዝ ብለሽ መርዝ መጠጣት በምን ጉዳይ ነው? ማለት ከምልሽ በላይ ነው የምወደው ማለት ከምወደው በቃ ማፈቅ ነው? ቤተሰብ ሳያውቅ የራሱ ሕይወት የለውም። እኔ ሁሉንም ነገር እንድደብ እንድነግር ይፈልጋሉ።

አሁን ትላንትና ጠርቶ ራሱን ከተጠያቂነት ይህን ያለ መርዝ መጠጣት ምን ለምን አስፈለገሽ? ምን አለሽ? መርዝ የጠጣሽበት ምክንያት ለምን ይህን ያ ነው የምታምኘው? እኔ ነው የምታምኘው እ እንዳምንሽ እኮ መንገር አለብሽ። አንቺ እንደ ጓደኛዬ ሆነ ቀረም መድሃኒት ጠጥቻ ያለው በእርግጥ አልረዳሽ ስላለኝ አልረዳሽም ካለሽ እኮ

የምትወጁን ሰው እንጂ የሚወዱሽን ሰው እኮ አይደለም። ምትኛለሽ ደግሞ ወዷን ሰው ነው ማግኘት የምፈልገው። የምትወጁ ሰው እኮ ለራስሽ ጉዳት አለ። እኔ ታነሱሽኝ ስለ ህይወት ልንገርሽ። ይሄ አንዳንዴ እኛም መርጠን የምንኖረው ህይወት አይደለም፣ ግን ይሄን ያህል መድኃኒት ለመጠጣት የሚያደርስ ነገር የለም። ምክንያቱም እሱ በጊዜ ሂደት ላብሮች ሊሆን ይችላል ወይ ደግሞ የራሱ ህይወት ሊኖረው ይችላል። እንደዚያ ያለ በሚነት አይደለም፣ ግን ይሄን ያህል መርዝ ለመጠጣት የሚያደርስ ነገር አለብኝ አላስብኝም። እሱም ሲነግረኝ ጭራሽ አላመንኩም። ትላንትና ጠርቶኝ እንደባንነቱ

ብቻ አሁን መጨቃጨቅ አልፈልግም። እኮ እኔ አሁን እየተጨቃጨኩሽ ሳይሆን እውነታውን ልትነግረኝ ነው። በቃ ያለውን እውነት እኮ አወቅሽ። ምንድን ነው የማውቅ ፈልጊ። እኔ የራሱ ህይወት አለው አይደል ልጁ። ይሄን ያህል አንቺ ለእሱ እንትን እያልሽ ያለሽው ስጀምር እኮ የምትወጂውን ሰው እንጂ የሚወድሽ ሰው እንጂ የምትወጂውን ሰው እኮ አይደለም። አብሮሽ ነው ያለው ማለት ይመለከትሻል ማለት ነው። ማለት እንኳን እኔ ቤተሰቦችሽ እራሱ እኮ ይመለከታሉ። አይመለከታችሁ? ምን ማለት ነው?

ነው እንዴ? በስመ በስመ ልጅነትም፣ በስተም እህትነትም እኮ ነኝ፣ ግን በተግባር ነገር ዝም ከዚህ ነገር ፈልጋለሁ። እህቴ ነሽ፣ በጣም ነው የሚፈልጉሽ። አንቺ ያላቸው ፍቅር ለአንቺ ያላቸው እንክብካቤ ይለያል አይደለ?

ድጋሜ ደግሞ ታደርጓለች የሚል ነገር ሰምቻለሁ። ይህን ያህል ምን ለምን ሲጀመር አንድ ነገር ስነግረት ማለት ነው እናንተ የምትቆጡኝም ምንም የምትሉት እናንተ የኔን ህይወት አትኖሩልኝም። መኖር ያለብኝን ህይወት ራሴ ነኝ መምረጥ ያለብኝ እኛ ያንቺን ህይወት እኔ እንደ ታናሽነቴ ብዙ ነገር አውቃለሁ ስላንቺ፣ ማገል ስለታዲ፣ ጭራሽ ሰምቼ ማለት ነው። ይሄ ነገር እንደተፈጠረ በቃ መስማት ስለሌለብሽ ነው ያልሰማሽ።

እኔ ስትጎጂ ማየት አልፈልግም። እኔም እንፈልግ ጉዴ አይመለከትሽ። እኔ አልፈልግም፣ አይመለከትሽም